እኔ እኮ የሴት የወቁ መስሎኝ ነበረ። አዎ አሁን አሁን ስም አለ። ኧረ የእኔ ነው ወገን ታግተው ነው አግተው ነው አረብ ማዘር ናቸው። የምታረባ የቤት ደሮች ናቸው። የቅድሙ ጥያቄ እንዴት ሆነ? ለማታ የምትኛ ነው ብላለች። የማታ የምትኛ ነው፣ ጠዋቱ ደግሞ ለመጸለይ ማንዲ ወይ ንገን ግግሯ በጣም ለስ ይላል። ሰዎች መንጋቱንና እንትን ማለቱን የሚያውቁት በዶሮ ነበር፣ በዶሮ ጨዋታ። አዎ ሰዓት የለም ነበረ። ያ አሌክስ ሃኒ ማለት ማለት ነው። ገባዴ የአቤላ አዲሱ የአቤላ ምን አዲሱ ምን ፍቅረኛ ሁነች፣ አዲሱ እንደዛ ነገር ፍቅረኛ ሁነች፣ አዲሱ እንደዛ ነገር

ምን ነው ግምሑ ግን ባሓስባለሽ ነው? ህዝቡ መሰለ ቪዲዮ የሰራችሁት ፖስ ያደርጋችሁት እና እና ምን ወይስ ፍሬንዶ አይሰራም እንደናንተ ሰዎች ከኋላና ከፊት አይተናናቅም ወይ? ገደለኝ።

ከቤስት እያለመኛ የቀጠል ነው። አይዞች በጣም ቆንጂ ናት። ማር እንዴ፣ እኔ በቪዲዮ ቪዲዮ የምትሰራውና በላይ የሚወጠው አንድ አይደለም። ቃልጀምላካ ሃቢብ ማዘርስ እኮ አላልከኝም ዛሬ። ወይኔ ሜሲ ሃቢብ ማዘርስ። አንቺ ከሲሙ ጋር ኮነው ጭንቅላት የተቆለፈ ማሪያ ነው እናቴ ትሙት። ወዲጅ እኮ አይደለም በደመነፍስ ነው። የሚቀጥለው አመት ደግሞ እንድ ልጅ ወልደሽ አልግነት የክርስትና አባት ሆናለሁ ክርስትና አባት የሚቀጥለው አመት እኔ ክርስትና አባት ወልልሻለሁ። የክርስትና አባት ይዘልሻለሁ ልጅሽን ከብር ወንድሙ ነው። ይቻላል እንዴ? አይቻልማ። አይቻልም። በትግራይ ለኖር ማለት ይቻላል። ቤተሰብ ይቻላል። አሁን ታትከፍቻለሽ። አትከፍችም እንዴ? እዛው ሌላቸው እንዳያረሳቸው

ራሙዬ የለችም፣ አልመጣችም። የሚያችኛው አራመት ችን አይደለውም። ለማንኛውም ሁላችሁንም በጣም ወዳችኋለሁ። አሌክስ ወንድማችን በዚህ አጋጣሚ በጣም ነ